በስንት መከራ እና ልፋት እንግዲህ እዚህ ጋር ደርሰናል። ትልቁ ነገር የማይቻል ነገር የለም እችለዋለሁ ብሎ ማሰብ ነው። እንችለዋለን ብለን ቆርጠን ተነስተን እንደምታዩት እንግዲህ እዚህ ጋር ደርሻለሁኝ ማለት ነው። አልሐምዱሊላ፣ የማይቻል ነገር የለም። ታየው ግን በጣም ነበር የፈራሁት። ለመስራት የሚያስጠላ ስራ ብዙ ጊዜ ያረቤት በቃ የሆነ እናንተን የማይረዷችሁ ነገር ቢኖር እንደዚህ አይነት ስራዎች ላይ ነው። እና የምትደክሙ አይመስላቸው። የሆነ ችግር የሚያጋጥማችሁ አይመስላቸው። እናንተ ማለት የመኪና ጎማ ናችሁ። ጎማቸውን ለዘው ይጠነቀቁለታል። እና እኛ ደግሞ ያው የሚጠብቀን አላህ ነው። አልሐምዱሊላ ቢሆንም ደግሞ ባላህ ፍቃድ እንግዲህ እንደምታዩት እዚህ ጋር ደርሻ አለሁኝ አልሐምዱሊላ ለኩልሃል ትልቁን ፈተና ተወጥተናል ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የክረምት ቤተሰቦች እንዴት ናችሁ? ሁላችሁንም በያላችሁበት ሰላም ብያችኋለሁኝ። ዛሬ ደግሞ እንደዚህ እንደምታውቁት በኮተት ውስጥ እገኛለሁኝ። ግን እንደዚህ የሆነ ምርር ያላችሁ ነገር አለ። ይሄንን ክላስ እንደምታዩት ከሳምንት በፊት ቆንጆ አሪፍ የረትቤው የሆነ እቃ ሲያነሱ ምን እንደሚያደርጉት ይህ ገጠመኝ በእናንተ እስኪ ያለ ወላ በእኔ ጋር ብቻ ነው? በቃ አረቤት ምርር ያለ ነገር ቢኖር ይሄ እዚህ አካባቢው እንደምታወት ያለ ኮተት ሁሌ መረተብ በጣም በጣም የሚያስጠላው ነገር ማለት ነው። ይህ አሁን እዚህ እንደምታወት የማይፈልጉት ይሄ ለምሳሌ ሁሌ የማይጠቀሙት ነገር ነውና ግን በጣም ከሚያስመርሯችሁ ሁሌ የሆነ ድካም የሚሰማችሁ የማይመስላቸው ነገር የሆነ እቃት ያነሱ የራሳቸውን እንጂ እናንተን አያውላችሁም። አንድ አንድ ብርድ ልብስ ለማንሳት እንዳለ ድብልቅልቁን ያወጡታል እና እንደምታዩት እንግዲህ ይህንን ክላስ አሳያችኋለሁ ምን እንደሚመስል ቆየት ብሎ ታወታላችሁ ግን ዛሬ ረት በዋለሁ ነገ ደግሞ መልሰው እንደዛው ያደርጉታልና፣ በጣም በጣም ደግሞ ሁሌ በቃኛ ጋር ደግሞ የሆነ እድሳት ቤት መስራት ምናምን ማፈራረስ እንደዘዛ አይነት ነገር በጣም ያደክሙኛል። ቢሆንም እስኪ እናየዋለን። አብረን እንደምታዩት በዚህ ጋር እያፈራረሱ እየቆፈሩ ምናምን እየቀየሩ ይገኛሉ። በዚህ እንግዲህም እንዳለ ብቻ ይሆን አልহামዱሊላህ እንችለዋለን ምንም አማራጭ ስለላለን እና አሁን ስራችንም የሚሆነው በዚህ ጋር እንረትባለን ይሄን አካባቢ ምናምን ያው ሰው የሚኖረውና የሚያሳየው በነገራችን ላይ የሆነ የማይሆን ፌክ ይሁት ሳይሆን አረቤት አብዛኛውን ጊዜ አምንሎው ኑሮስኪ ላሳያቸው ያው የሁልጊዜ ጊዜ ባይሆን ሁሌ ግን የሚደብረኝ ነገር እንደዛ አይነት ኮተት ውስጥ እየገባችሁ መረተ ምናምን እንግዲህ እስኪ አብረን እናየዋለን። ከየቱ እንደሚጀምር ለራሱ አላቅም። ይህ ውስጥ እንዴት እንዳደረጉት እዚህ ጋ አሁን እኔ ምን ፈልገው እንደዚህ እንዳደረጉት ለራሱ አላቅም። ተምኖ ወዴት እንደሚጀምር ለራሱ አላቅም፣ እና እስኪ አብረን እናያለን። ከዚህ ጋር ልጀምር መሰለኝ፣ ምክንያቱም በዛ አካባቢ ትንሽ ባደርገው ይሻላል። ይህንን ኮተት እንደዚህ ቀለል ሊበልና ና በዚህ ያለውን ላነሳሳ ልጣራ እርግና እዚህ ላይ የነበረውን ኮተት እንዳላነሳሳሁት አሁን ይህንን ጣውላ ደግሞ ወደ ውጭ ላውጣው። ምክንያቱም ቡ ዶላ ቦወርቆ ነበርና እዚሁ ላይ እንዳለነሱ እርግጥቅጥ አድርገውታል። ይህንን ጣውላ አሁን ብቼ መሳቡን እንግዲህ ከባድ ነው ሲል ሞክር። ይኸው ጣውላውን በግድ አውጥቼ እዚህ ጋር ደረደርኩት። አሁን ደግሞ ይህንን ደረጃ ለማውረድ ያለው ፈተና

እዚህ ጋር እንደምታዩት ይሄ እያንዳንዱ አሁን ቦታ ማድረግን ይጠይቃል ሲመስለኝ፣ ይህንን እዚህ ጋ ያለውን አልጋ ላንሳና ና ከዚህ ጋር ላድርገውና ይመጣል አይመጣም፣ ተርቲቡ ላዩ። አሁን ይህንን አልጋ እዚህ ጋር ያደረግኩት ከዛ ምናልባት ፍራሹ ምናምን በዚህ ጋ እዚህ ጋር የምታዩቸውን ብርድ ልብስ ደግሞ ላንሳና እስኪ ወደዚህ ጋር ላደርገው። ፍራሹ በዚህ ጋር ይሁን በዚያ ጋር ፈርሻውን አደረኩት። እዚህ አካባቢ ላይ እስኪ ብርድ ልብሱ ምናምን አድርጌ ይመጣል ተርቲቡ አይመጣ ምንየው አሁን እንደምታዩት እንደምንም ብዬ እዚህ ጋር ደርሻለሁኝ። አሁን ትንሽ ትንሽ ቀለል ቀለል እያለ ይገኛል በዚህ አካባቢ እንደዚህ ኦ ገና በጣም ብዙ ስራ ይቀረኛል። ግን አድካሚ ነው በጣም። አሁን ቀጣይ በዚህ አካባቢ ያለው ነው የሚቀረኝ። አንዳንድ ጊዜ ምን አለ መሰላችሁ የሆነ ስራ ትሰሩ፣ በዛ በስራ መካከል የማይገባው ነገር ያጋጥማችኋል። ለምሳሌ ሁሉም ነገር ቦታ መያዝ እየፈለገ በዚህ ጋር ያለ ጣውላ ግን በጣም በጣም አስቸገረኝ አልሰብረው መስበር አልችልም፣ አላጣጥፈው ማጣጠፍ አልችልም። ግን እንደምታዩት መካከል ላይ በጣም አስቸገረኝ እና እንዴት እንደማደርገው አላውቅም። እስኪ ብቻ መጨረሻውን አብረን እናያለን። አማራጭ ስለሌለው በዚህ ጋር ያደረግኩት እንደዚህ ይሁንና እስኪ አየዋለሁ ማለት ነው። አሁን እንግዲህ ደግሞ በዚህ ጋር የምታዩትን እንዳለ ልመነቃቅርና እንደምታወት በዚህ አካባቢ ያለውንም መነቃቀርኩት ምክንያቱም መረተብ አለበት። እዚህ ጋ ደግሞ ያው እንደምታወት እንግድህ እንዳለ ብትንትን ወጥቷል። ይህን እያነሳን አሁን በዚህ ጋ ያለውን ያው የተወሰነ መልኩ ጨርሻለሁኝ። በዚህ ጋ ያለው እንግድህ እንደምታውት እስኪ እናየዋለን። አብረን እዚህ ጋም ያለውን እንደምታውት ወደዚህ ያድርግ ያለውኝ ውይ ውይ ያለው ኮተት ግን በጣም በጣም ነው የሚያደክመው፣ ከምነግራችሁ በላይ እስካሁን ዘዚህ ጋር ያለው። ደግሞ አሁን የሚቀራይ በዘዝህ አካባቢ ያለው ነው። በዚህ ጋር ያለው እንግዲህ ቆሻሻው ምኖ ምኖ በጣም በጣም ነው የሚከብደው። የምር አሁን እዛዛህ አካባቢ ያሉትን ምናምን ደግሞ ቦታ ማስያዝ ይቀረኛል። ከዛ ይሄ ይሄ እንደዚህ አሁን ይሄን ደግሞ ብርድ እየመጣ ነው። አንድ የሆነ ነገር ሲፈልጉ ደሞ አሁን በቅንጭላቱ ሳምንት ተፈለጋቸው አያቆዩትም። እና ይህ አንዳንድ የማትጣሉበት አገር አለ አይደለም። ለመኖር ስትሉ የምትችሉት ይሁን ብቻ አልሐምዱሊላህ እንደምታዩት እንግዲህ እዚህ ጋር ደርሻለውኝ። አሁን ይሄን እዚህ ጋር ረታተብኩ ምናምን ምናምን በዚህ ጋ ያለውን ትንሽ ግን አቧራ ምናምን ነገር እንትን እንዳይድብኝ ዝም ብዬ በዚህ ያለብሰዋለሁ ማለት ነው። በዚህ አለብሰዋለሁኝ ከዚያ አሁን የሚቀራይ መጥረግ፣ መወላወል ምናምን። አሏሻችሁን በዚህ አካባቢ ለማነሳሳት ደከመኝና በሌላ ጊዜ ሰረዋለሁ። ዛሬ እንደዘዝ ታደረግኩት ትንሽ ግን ያያያቸው ክላስ አብዚህ ጋር ደርሷል። እንደምታዩት ትንሽ ግን እንደው ሰራተኛ ባይኖር ምን እንደሚወጣቸው ለራሱ አላቅም። ብቻ አልሀምዱሊላህ አላህ ለኛ ብርታቱን ይስጠን። እንደምታዩት እንግዲህ ስራችን አሁን መከነስ መጥረግ፣ መወልወል ይሆናል ማለት ነው። እንደምታዩት አሁን አለባብሼዋለሁኝ እንደዚህ እዚህም ጋር እንደዚህ ረታትቤ ምናምን አቧራ ምናምን እንትን እንዳይለው ግን አይተውትም እነሱ። እኔ እንደዚህ ባደርገውም እንኳ እንደምታዩት ጥርዝርዝ አድርጌዋለሁኝ። በዚህም ያ የምታዩት ክላሳው እንደዚህ ሆኗል። ቀጣይ ስሬ ምንድን ነው መወልወል፣ መወልወል ይኖርብኛል። አሁን ወደ ውልወላ እሄዳለሁ ማለት ነው። እንደምታውት አልሐምድላህ ጨረስኩኝ። ክላሱን ነው የጨረስኩት። በነገራችን ላይ ያው ብዙ ነገር አለኝ ወደ ውጭ አወጣሁት ምናምን፣ ግን እንደምታውት ያ መግቢያ የነበረው መግቢያ የሌለው ያው እንደዚህ ሆኗል። የተወሰነ ነገር ይሆን፣ አልሐምድላህ ጥሩ ነው፣ ምንም አይልም። ያው በዚህ መልኩ እንግዲህ አንዳንድ አስቸጋሪ እቃዎች አሉ ማይነሱ የሚያደክሙ ለተለያዩ ለበሽታዎች የሚያጋልጡን ብዙ አይነት ነገሮች አሉና በተለይ አረቤት እንደዚህ አይነት ስራዎች እንደዚህ አይነት ቦታ ከባባድ ቃ ማንሳት ምናምን በጣም ብዙ ነገር አለው፣ አልሀምዱሊላህ። ግን ደግሞ በዚህ ጋ ያለውን ኮተት ታሳያችሁ። እዚህ ጋር ይሄ እንዳለ የምታወት ሌላ ስራ ይጠይቃል ግን ሆነ አልহামዱሊላህ ዋን ነው በዚህ ጋር የነበረው ነው ይሄን ይሄ ታላቀ ሌላው ሁሉም ነገር ቀላል ነው ማለት ነው እናልፈዋለን እንወጣዋለን ግን ያው ጠበቅ ጣበቅ ያደረጋችሁ ምናምን በጣም ብዙ ስራ እንደ እንደዚህ ምግብ የምሰሩ ምናምን ደግሞ በጣም ከባድ ነው የልብ ድካም ያስይዛል።